አንተ የመታን ሰው ሰላም ሰላም! ቤተሰቦች እንደምን አላችሁ? አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ ባለፈው የሆነ ቪዲዮ አይታችኋል። የሆነ ሰው መቶኝ ነበር። ማን እንደመታኝ እሱንም አላወኩም። እኔም እናንተ የምታውቁት ነገር የለም። ዛሬ ግን በጣም ደስ የሚል ዜና አለ። እጅግ በጣም ስናደድበትና ስበሳጭበት ወይም ደግሞ በጣም ስጸጸትበት የነበረ ነገር ነው እና ቤተሰቦች ዛሬ የመጣሁት በቃ ይሆን ደስ የሚል ነገርም አለው። ግን ደግሞ ያው የቅርብ ሰው ከሆነ ደግሞ የሚያናድ ነገርም ሊሆን ይችላል። ዛሬ የምጣሁት ያው ባለፈው የመታኝን ሰው የሚነግረኝ ልጅ እዚህ ቦታ ቀጥሮኛል። አውቀዋለሁ እኔ እነግርሃለሁ እንዳታስብ፣ አዲ እኔ ማን እንደመታሰለ ማቀው ልነግርህ እፈልጋለሁ እና እዚህ ቦታ ጠብቀኝ ብሎ እዚህ ቀጥሮኛል። የእውነት ለመናገር እስከማውቀው ድረስ እኔ እስካሁን በቃ ማን የመታኝ ብዬ በጣም እየተጨናነኩ ነበር። እና ማን እንደመታኝ ማወቅ ሰላለብኝ በጣም በቃ ብዙ መንገዶችን እየሄድኩ ነበር፣ ግን ምንም አይነት አማራጭ አጥቼ ነበር። ዛሬ ግን እውነተኛው እና ትክክለኛውን ነገር ወደ እናንተ ይዤ እመጣለሁ ማን እንደሆነ ምን እንደሆነ ያው ምንድን ነው ማወቁ ለኔ ጥሩ ነው። ያው ለኔ መጥፎ የሚመኘውን ክፋተኛውን፣ ተንኮለኛውን ለምን እኔ መምታት እንዳስፈለገው ለኔ ማወቁ ጥሩ ነውና፣ ያው አንዳንዴን የሚጎዳን ነገር ካወቁት ድጋሚ እዛ አጠገብ አልደርስም፣ ወይም ደግሞ የሚጎዳችሁን ነገር ካወቃችሁት ድጋሚ ወደዛ ቦታ ትሄዱ ማርለ። ስለዚህ እኔ ደግሞ ዛሬ ማን እንደሆነ ለኔ እንደዚህ አይነት ታሳቢ ያሰበው የሚለውን ማወቄ ለኔ ትልቅ ነገር ነው። እና ዛሬ ዛሬ ደስታዬን የማጣጥምበት ቀን ነው። ምንም ነገር እኮ አላደርግም ከዚህ በኋላ ምክንያቱም ያለፈ ነገር ነው። እንኳን ደናው እንኳን ትልቅ ጉዳት አልደረሰብኝ ከባድ ሕመም እንኳን አልደረሰብኝ እንጂ ከባድ ሕመም ትልቅ ጉዳት ቢደርስብኝ ኖሮ ለእኔ ከባድ ነበር፣ ያው መልሱም ከባድ ይሆን ነበር። ነገር ግን እኔ ለፈጣሪ ነው ምቶ ምክንያቱም በቃ በስህተትም ሊሆን ይችላል፣ የመጣኝ አስቦበትም ሊሆን ይችላል፣ ወይ ደግሞ በቃ ባለማወቅም ሊሆን ይችላል። ስለዚህ እኔ ይሄን ነገር ምን አደርጋለሁ? ለፈጣሪ ሁሉንም ተወዋለሁ። ማወቄ ግን ለኔ አይከፋም፣ ማወቁ ጥሩ ነው። ለመጠንቀቅም ምን ለማለትም እና ግን ለምን እንደመታይ ግን ደግሞ ህጄ ያን ሰው ማፋጣት ፈልጋለሁ። የሆነስ ነግራችሁ እና ቤተሰቦች፣ ዛሬ በቃ የምንደሰትበት ቀን ነው። እና ደግሞ አንዳንዴ ከዛ በኋላ በቃ ብዙ ነገሮች እኔም ጥሩ ሙር ላይ አልነበርኩም። ብዙ ነገሮች በቃ የሆነ በምፈልገው መንገድ እየሄዱልኝም አልነበረም ምናምን። የሆነ ደስ የማይል ነገር ነበር። ያን ያን ነገር ደግሞ እንደማመቻቸውና እንደማረጋጋው አንድ ቀን ተስፋ አንስተት ምን አሰበ ነው የሰፈራችን

አንተ የመታን ሰው አቃል እየዋሳችሁ ነው ነው ከሰፈራችን ጀርባ ያለው ፓርክ አለ። በዛ ዛሬ አይ

እኔ እኮ ሰርፕራይዝ አለ ጭራሽ ሰርፕራይዝ አለሽ ነው እኮ ብሎ ደወልኝ። አዲ በጣም ይቅርታ፣ እኔ ምንም ማቀው ነገር የለም። በእውነት አዲ እግዚአብሔር፣ ይቅርታ እኔ ምንም ማቀው ነገር የለም። ሙድ መያዝ ጀመርሽ አዲ፣ እግዚአብሔር ምንም ማቀው ነገር የለም። አንተ ለምዶ ማትረዳኝ። እሺ በረዶ እናርግበት። ምን ጋር ይመጡ አዲ፣ ሴራ ውስጥ እኔን ከተሲ ጭራሽ አይደል አዲ። እኔ ምንም ማቀው ነገር የለም በእውነት። ምንም ማቀው ለምን አትለኝም አዲ እኔ የቀጠረኝ እኮ የባለፈው የመታን ሰውዬ ላገናኝ ይሄን ያውቃል ብሎ ነው። ልጅ የቀጠረኝ ባሰፈር ጎረምሳ ታስደበድበኛለች። አዲን ምንም የማውቀው ነገር የለም፣ በቃ ምንም የማውቀው ነገር የለም አልኩ እኮ። ለምን ደሞ አታምነኝ? እንዴት? ለምንድን ነው የማታምነኝ? ማለት እኔ አሁንም ሲደውል ኪራይ የመጣሁት እየሮጥኩኝ። ሰርፕራይዝ አለች እኔ ሌላ ነገር ነው መሰለኝ፣ እንደዚህ ነገር አልመሰለኝም እኔ አንቺ ተይኝ፣ በቃ ተይኝ። ከህይወቴ ውጭልኝ፣ ተይኝ፣ በቃ ያምሻል። እንደ አዲ በጣም ይቅርታ አውቃለሁ፣ ምን ያህል እንደ ሰናደድ ገብቶኛል። ግን በቃ ይኸውልህ ሰውነት ልብስ እራሱ ምን እንደ መሰለህ፣ ምንም ነገር በቃ እኔ አንቺ በእኔ ላይ ሙድ ትይዣለሽ። አዲ በእውነት እኔ ምንም አላደረኩኝም። ቆይ ምንም ነገር አልፈልግም፣ የእውነት ምንም ነገር አልፈልግም።

አዲያጓራጅ አንቺ ለሁለት እኮ ነው ይቀጠቀጡኝ። ምን አሰበሽ ነው ግን? አቃለው እነሱ ዋጋቸውን ሰጣቸዋል። ግን ይቅርታ ነው ዋጋቸውን፣ ዋጋዬን እየሰጠሽ ዋጋቸው ሰጣችኋል ትይኛለሽ? ምን ከህይወቴ ውጪልኝ። እኔን ማልኩ ሁለተኛ ሰነስራት ይኖርሽ ያምሻል እንዴ ምን ሆነሽ ነው ስንት ነገር አለብኝ። ስልክ ችግር አለብኝ። ትሰሚያለሽ? ሁለተኛ ካጠገቤ እንዳደርሽ። ባለፈው ያረብሽውን ነገር ታውቂዋለሽ። እኔ ስትጀመር፣ የባለፈው ለፈተና ነበር ያዘጋጀሁልሽ። ሲቀጥል ደግሞ አንቺ ደግሞ በቃ በነሱ ሰበብ እኔን ለማግኘት ነው አይደለ? ይሄ ሁሉ እንዴት እንደዚህ ታደርጊያለሽ? እኔ አንተ ምን ያህል ደግሞ ጨክ ማንም ማንም ማንም ዝም ብሎ ተነስቶ ሰው ሊመታ አይችልም። እነዚህ ልጆች ቢያዙልኝ ቀጥቶልኝ ወይም ሊባቢያቸው ኖሮ እንደዚህ መጥተን አዲ፣ እኔ ምንም አላልኳቸውም። ምንም አላልኳቸውም። በቃ የዛኔ የተፈጠረውን ነገር አይተዋል ነገራቸው፣ አለ ጓደኞቼ ናቸው፣ ግን ደብድቡልኝ የሚል ነገር ካፌ አልወጣም። ምንም ነገር አላልኩኝ። ከህይወቴ ውጭ በቃ አልችልም፣ አልችልም። አዲ ቁጭ በልና

አዲ እሺ፣ ከዚህ በላይ ምንም ልታደርግ አችን ተረዳሽ። በቃ ይበቃ። እኔ ምንም ያልኳቸው ነገር የለም። ለምን እንደናንተ ቆይ ነው ማትረዳኝ? እኔ ምንም የምሟቆ ነገር የለም። እንደሚደብድበው አላውቅም። ደወሉልኝ ነው ያሉኝ። መጣሁ በቃ። አንቺ ደግሞ አንቺ እንደዚያ አድርጉ ባትያቸው ኖሮ እነሱ ምንም አላልኳቸውም። አታምነኝም፣ እኔ አታውቅኝም አዲ

አኩኩሉ በሉ፣ ልጆች። እንደገና ዙሪያይ ጨልሟል።